ዶክተር ወዳጄ ሁሉን ህዝብ በአንድነት የማይ ነው ብለሻል አይደል። እኔ ይሄ ሰው የትግራይ ህዝብ በጀኖሳይድ በሚደረግበት ጊዜ የአብይ አህመድ ቀኝ እጅ ደጋፊ ሆኖ አብሮ የደገፈ ሰው ነው። በአማራ ክልል ውስጥ እንደዛ ጦርነት በሚካሄድበት ጊዜ አንድ ጊዜ ወጦ፣ አንድ ቀን ወጦ አንድ አረፍተ ነገር አልጻፈም። ስለዚህ አንድ ምሁር ማለት ባሽ ምሁር ማለት ከማህበረሰብ ለማህበረ እንግዲህ ፓብሊክ ፍገር ነው፣ በጣም ብዙ ውቅና የተሰጠው ግለሰብ ነው። ለምንድን ነው እንደ ምሁርነት በዚህ ደረጃ ኢትዮጵያዊ ከሆነ የኢትዮጵያ ማህበረሰብ በዛ ደረጃ ከሁለት ሚሊዮን ዝም በላይ ሲያልቅ አንድ እንኳ ጽፎ ጦርነት አይጠቅምም ብሎ እንኳን አንድ ቀን እንኳ ምን አለ ያልጻፈ? ለምንድን ነው እኔ አንተን በጣም የማከብርህና መርጬ አንተ ቤት የምመጣው ዝም ብሎ በስሜት የምትነዳ ሰው ስላልሆንክ አንባቢ ስለሆንክ የሃይማኖትህም የመጽሐፍ ቅዱስም እውቀት ስላለ የሳይንስም እውቀት የፖለቲካ ማረዳድህ በጣም በጣም ስለምትገባኝ ነው። እኔ ያገኘሁት ሰው ዝም ብሎ ሶስት ሺ አራት ሺ ሰው የሚከተላቸው መሀይም ቤት ገብቼ ማስተያየት መሰጥ ይቻላል። እጅግ በጣም ስለማከብርህ ነው። እንዲሁም የምናደደው እኔ እዮዳ ያለውን እውቀቱን በአግባቡ አልተጠቀመበትም እና ትውልድ ራሱ እንዲጠቀምበት ፕሮግራም አውጥቶ ዴቱዴ የቻለውን ያህል ማንነቱን አላሳየም ብዬ ከሚያምኑ ሰዎች ጎነኝ እኔ ማለት ነው። ገብቶሃል አይደል? ልክ እንዳንተም ደግሞ ወንድማችን እኔ የማውቀው በሳምንት ሁለት ቀን ፕሮግራም አለ፣ ዘሪሁን ህንፃ ሀያ ሁለት ላይ ሐሙስ እና ማክሰኞ፣ ወጣቶች በተለያየ አይነት አመለካከት ያላቸው ሰዎች መጥተው አስተያየት የሚሰጡበት ጥያቄ የሚጠይቁበት ኢትዮጵያዊነት የሚያንጸባርቁበት ሀገር ሰላም እንዲሆን በብዙ የሚታገል ነው። ከዚህ ውስጥ ደግሞ እኔ ማለት ነው እኔ ቪዥን ኢትዮጵያ ስል ዝምድያ አይደለም። ኢትዮጵያ ውስጥ ማን ምን አይነት ስራ እንደሚሰራ በደንብ እናውቃለን እና በጦርነቱ ጊዜ እንጥሉ እስኪወርድ ድረስ ነው በየአዳራሹ እየሄደ ስሜታችሁ ተቆጣጠሩ እባካችሁ። ጦርነት በሁለት ነገር ነው፣ አንድ በግድ ይቆማል፣ አንዱ ደግሞ በስምምነት ይቆማል። ጦርነት ለማንም ኢትዮጵያዊ አይጠ ያን ግን ማረጉበት ምክር ራስ ወዳር ስትሆን ፈሪ ስትሆን እንዴ! አንተ ምን ሀገር መለወጥ የሚፈልጉት መለወጥ የሚፈልጉ ስንት ዋጋ ይከፍላሉ? አለ ስንት ዋጋ ያን ስንት ዋጋ ከፍኛ ነገር ደርስኩት። ተሰደብቤ አለሁ ቤት ልጆቼ ሚስቴ ብዙ ነገር ተብዬ አለሁ። በጣም ብዙ በጣም ላይ ሰዎችን ለመለወጥ ሩቅ መንገድ ይቻለሁ በራሳቸው ማንነት ገብቼ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ እስላም ምናምን የሚለው ገብቼ የእነሱን እምነት ተምሬ በቃ ሁሉ ነገር ተምሬ ለማስተማር እሞክራለሁ ማለት ነው። imagine how easy would it been እኔ አሁን ሁሉ ኦርኬስትራ ሆነ ነበር። የራሴን እምነትና የራሴን እንትን ብቻ አስተምር ነበር። እኔ እንኳን አንዳንድ ጊዜ እኮ የሌሎችንም እኮ እያስተማርኩ እኮ ነው ያለው። ኖ ፕሊዝ ቲክቶክ ላይ ነው ግን መጠንቀቅ አለብን ለማን እንትን እውቅና እንደሚሰጥ ወይም ደግሞ በሱ ደረጃውን ሲቀመጥ ለጂጂኪያ ዛሬ ትልቅ እውቅና ነው የሰጣት እሱ እውቅና ለመስጠት ይችል ነበር እሺ እንደዛ ወደቦታ አንተን ያስገባው አላቃትም ካለ የማያውቃት ከሆነ ምናምን ዝም ብለት አልፎ እንትን ትላለህ አለ አቃትም ብለን ትትላለህ ገባህ ሂዘ ለፒስ የሚታገል ሰው ነው አይደል እንዴ ገባህ እሷ አበቹ ዛሬ ብዙ ተከታይም ያጣል፣ ብዙ ተችም ያገኛል። በዛ ደረጃ ብዙ አማራዎች ጅጅ ኪያ ሻምፔን ከፍታ ጠጣባቸዋለች፣ በትግሮች ጠጣባቸዋለች። ወለጋ ላይ ሄዳ ከሸኔ ጋር መትረጊ ሲይዛ ወን እኔ ቪዲዮ ከፈለክ አሳየሀለሁ ማለት ነው። ውጡ ከዚህ ምን አባቶች ታረጋላችሁ ያለች ግለሰብ ናት። አሁንም ሰውዬ ሲወዱት የነበሩ አማራዎች ይናደላሉ። በዛ ይኸውልህ ህዝባችን ሰንስትም ነው ብለሃል አንተ ህዝባችን በትንሽ ነገር ነው ሰንሲቲቭ የሚሆነው በዚህ ደረጃ ከእንደዚህ አይነት ሱቅ አሁን እኮኔ በጣም የሚያናደደኝ አልጠብቅም ነው ምለን ደግሞ የምተቸው አልጠብቅም ፕሊስ እንደዛ ማድረግ የለባችሁም እኔ እዚህ ጋር ወርጄ የተገኘሁት እነዚህም ባለጌዎችን ለማሳደድና እነሱ እንዲመጡ ነው እንደ መጥምቁ ዮሐንስ መንገድ እያሰደው ነው ሶ ከእኔ በላይ እውቀት ያላቸው እነ ዶክተር ወዳጄ መጥተው እንዲያስተምሩበት በሰባት አመት እኮ ከፈት ነው እኮ አምስት አመት ታገልን እኮ ተሳዳቢውን ብሔርተኛውን ያልተማረውን እንትን እያልን። ስለዚህ ሲመጡ ግን መጠንቀቅ አለባቸው። በቃ ይሄ እንደ የመጀመሪያው ጊዜ ስለሆነ እንደ ምክርም አንተም እንደ ወንድማዊ ምክርም በጣም የምታከብረው የምትወደው ሰው በዚህ ደረጃ እንትን መክፈት የለባቸው ውዝደም ያስፈልጋል። እሷን እኮ መለወጥ ከፈለገው እኮ በውስጥ መለወጥ ይችላል አይደል እንዴ አሁን እሱ ሰምታ አታ ያለችው ነው አዳም ተዋላ አይደል እንዴ እኔ አንደኛ እንትን ሰልፍ ፕሮሞት እያደረገች ነው አደረገች በእናንተ ሰልፍ ፕሮሞት አድርጋ ሰርታ ምናምን ሄደች አይደል እንዴ እኔ ጋር መጣ እኔ ጋር እየተላከልኝ ብዙ ሰዎች በውስጥ ልከው ነው ባታ እኔ ዛሬ ቀኑ ሙሉ ላይቭ ነበርኩኝ በጌም ተጫዋቾች ደክሞኝ ምን ብዬ ልወጣ ስል ተላከልኝ ይሁዳ በእንደዚህ እንደዚህ ቴሌግራም ላይ ምናምን ላይ ኢማጂን እሱ መልካም ስራ ሊሰራ መጥቶ ግን ተቆራርጦ በየቦታው እየተፈሰተ ነው። ነገ ከነገ ወዲያ ደግሞ ሰዎች መናገር ይጀምራሉ። ከዚህ በፊት አንዱ ትልቅ ችግር ገብቶ በስቲክቶክ ላይ ብዙ ነገር ሲደርስበት ኑሮ የሆኑ ጴንጤዎች ናቸው እንዲያውም ፎቶ ለጥፈው በግድ በስልክ አስገብቶ ታውርተውት ነበር። ታስታውሳል የምድን የሆነ ሳምቲንግ የሚል ወዳጄን የሚል እንትን ጀምሮ ነበር እና ወንድሜ አንተም ያደረግከው እንዳልኩ ፖዘቲቭ አስበ ነው ግን በእንደዚህ አይነት ሰዎች ሲመጡ ፕሮቴክት ማድረግ አለባችሁ ለምን

ስለዚህ ጁ ኢን ፒ ምን ያውቃሉ ስለዛ ጉዳይ። አሁን ለምሳሌ ሰብ ለወንጌል ስለ ኦቲስት ምልው ያለ ስፋሀያ አንደኛ በሱ ደረጃ የተማሩ ሰዎች ወይም ደግሞ አርቲስቲክ ልጆች ያላቸው ሰዎች ወይም አርቲስቲክ ሆኖ ያለፉ ሰዎች ቢሆን እንደዛ አልነበረም። ገስት ኖርማሊ መጠየቅ የሚፈልጉ ሰዎችን ኦፕን የተደረገው በሰዓቱ ሪኩዌስት ለላኩ እንጂ ይሄ ችግር ያለባችሁ ተብሎ ሪሌትድ የተደረገ ነገር የለም። የአእምሮ ህመም እኮ ማንም እንዳለበት እኮ አያውቅም አይደል? ፓስተር ዩዳ፣ አሁን እኔ ለምሳሌ የአእምሮ ህመም እንዳለብኝ ወይ አንተ እንዳለብህ ዲያግኖሲስ ካልተደረገ ይሄ ነው የሚባል ነገር የለም። እና ሰው የራሱ ያቄ

ላይክ ሰውን እንዲገል እንዲጠፋ ምናምን አድርጎ በመነገቷ ተነስቶ አላረኩም ምንም እኮ ብዬሽ አላውቅም የሚል ሰው ከሆነ ያ ሰው የሆነ ላይክ ችግር አለበት ማለት ነው። ሳይኮፓት ነው። ወይም ደግሞ ላይክ ላይክ ኢቨን እምነት ባይኖርህም በዛ ደረጃ ማህበረሰብ መጥፋት አለበት አጥፉት፣ አማራን አጥፉት፣ ትግሬን የሚሉ ሰዎች ማህበረሰብ፣ ጆኖሳይድ በማህበረሰብ ላይ ጆኖሳይድ የሚያውጁ ሰዎች ዶንት የሆነ ሜንቶ ችግርም አለ እኔ ግን ነው ወደ አሁን ኖርማሊ የሆኑ ሰዎች ኢንፍሉዌንስ አድርገው መውጣት ስለቻሉ ሶሻል ሚዲያው ላይ ነው እንጂ፣ ምናልባት ቻብሳሩ ካልተቀየረ በየትኛውም ከፖለቲካል ኢሹ ጋር በተገናኘ አንድ ኢትዮጵያን የሚወክል አይነት ቪዲዮ ስትሰራ የእኛ ሰው ኮመንት ላይ የተለያየ ነገር ይልሃል፣ ወደ አንዱ ይወስድሃል ማለት ነው። እና እነዚህ ሰዎች ድል ያገኙ ዘ ሴም ቲንግ አይመስሉም። የስፔሻል ኢትዮጵያዊ የእኛ ማህበረሰብ ነው ባታው ይኸውልህ ነርቸር እና ኔይቸር ፕሮብለም ይመጣል። ግባ አይ ብሊቭ የኢትዮጵያ ማህበረሰብ ፎር ሎንግ ታይም ቢከስ ኦፍ ጎቨርንመንት ሲስተም ሪሊጅየስ ሲስተም አብዛኞቻቸው አመለካከታቸው በነርቸር የሳይኮሎጂካል ፕሮብለም አለባቸው ብያስባለሁ። አመለካከት አስተሳሰብ፣ ጤነኛማ ያልሆነ አመለካከት አለ። ገባ ስለዚህ አሁን ይሄ መልካም ምን ይመጣ ይወለ በሜዲካል እሺ የሚመጡ ነገሮች አሉ አለ እንደ ሜዲካሊ የሚመጡ ወይ ደግሞ በኔቸር የሚመጡ ላይክ የተጋነኑ እንትሮች እና አለ ግን እንደ ማህበረሰብ ሆሊስቲክ እኔ ማህበረሰቡ አይ ቢሊቭ የሆነ ሳይኮሲስ ውስጥ ገብቶ የከባይ ይመስለኛል። ቢካዝ ላይክ አይ አሉ አንዳንድ እንደ ማህበረሰብ እንደውል 1.5 ሚሊዮን ሰው ሞቶ ተጨብጭ የሚያጨበጭ ማህበረሰብ ነው። ያንዲ ሊሆን ቻለ አይ ህዝባችን መቀየር አለብን፣ ህዝቡን እንዲያስብ ማድረግ አለብን። ኢንዲቪጁዋል ጥንቅርስ መሆን አለባቸው ማሰብ አለብን። ከምን ከምን ነው የመጣ ነው እንደኛ እኮ ከዘመነ መሳፈን ድረስ እኮ እስከ 19 ምንድን ነው ሰባ ድረስ ከመንግስቱ አለማለት ነው። ኢትዮጵያ እኮ ሽኔቨር ሀ ላይክ ዌር ኢንዲቪጅሊ እንዲያስቡ ወይም ታቡ የሚባሉ አመለካከቶች አሉ ለባ ስለዚህ ዳስ ዋይ አሁን ኢትዮጵያውያኖች ካየ እልም ያለ ባለጌ ገዳይ የእሱን ገዳይ ያደንቃል፣ የሌላውን ገዳይ ግን ይቃወማል። አይረዳም። ይሄ ካግነቲቭ ዲሰደንት የሚባል አመለካከት አለ አይደል? ለምን እንዳልኩ አንተ ጭቅላት የሚሠራ ከሆነ ሮንግ is ሮንግ ሮንግ is ሮንግ right? wrong ያንተንም wrong የኔንም wrong ማየት አለበት። አንድ ሰው ጤነማ ነው የምንለው እኮ የሌላውን ሰው ሮንግ ይመለከታል የሱንም አግራውለጅ ያደርጋል። ሁለት ግን፣ ለምን እንዳልኩ የሆነ ሁለት ሰዎች አምጥቼ ኢኮሊ ወይ ኢኮሊ ገዳይ ይሆን ለሴ ሙሶሊኒና ሂትለር አምጥተን ሂስቶሪካሊ ዊ ሴ ቦት ኦፍ ማር ሳይኮፓት ቦት ኦፍ ጆኖሳይድ ናቸው አይደል እንዴ? ጀርመን አገር ግን ሂትለር ሚስት አለ፣ ልጆች አሉት፣ የሚወዱት ሚሊዮን ነበር አይደል እንዴ? ሃው ኢዝ ዳ ፖሲብል ስቲል አሉ።

አይችልም ይችላል። ያ ኦፍኮርስ አንተም አሁን ለምሳሌ ዩዳ ባለህ እኮ ሚዲያ እኮ የሆኑ ሰዎችን መቋጠር ትችላለህ። በደንብ ይችላል። ኦፍኮርስ አቅራው ነጅ አረጋን ነው። ኦፍኮርስ ዳስ ዋይ ነው እኮ ስለዚህ ይሁን። ስለዚህ ነው አሁን እንደ አንድ እኔ እንደዚህ አይነት ሰዎችን የማይበት ለቦ ይለያል። እንደ አንድ ተራ ቲክቶከር ምናምን ምናምን አይደለም። እንዳልኩ ሰምፖ ቡክ አንድ ነጥብ ሁለት ነጥብ አራት ቢሊየን ሰው ይከተላል መጽሐፍ ቅዱስ በአንድ ቁርአን ሲሰምፖ መጽሐፍ ደግሞ ሁለት ፎ ቢሊን ህዝብ ይከተላል። በዚህ ደረጃ ሀሳብ አይዲዮሎጂ ኢዝ ቬሪ ቬሪ ፓወርፉል። አሁን እኔ አይ ብሊቭ እሱ እያስተማረ ያለው ፖስት ማራሪዝም የሚባል ፍሉት የሆነ ሚክስቸር የሆነ ገባ ወደ አንተ አካባቢ እየመጣ ነው ሱባተ ወይ ወደ አንተ ወደ አንተ ፍልስፍናዊ ቪው እየመጣ ላይክ ሪልጅን የለኝም እንደዚህ ምናምን እያሉ ቀስ በቀስ ለምንድን ነው ባድም የሆነው በእኛ ኮሚኒቲ ላይ አሁን? ከአንተ ጋር ለማውራት እንዳልኩ መጀመሪያ አኒት ነው ወች ምክንያቱም እኔ ስናገር የሰዎችን የራሳቸውን እየጠቀስኩ ነው የምናገረው። ለምን ነው ካልከኝ ይሄ ይሄ ብዬ ኢቨን ከማህበረሰብ ጋር እያሳየሁ እነግርሃለሁ። በመንግስት ደረጃ ኢትዮጵያ ውስጥ የእምነት ፊሎሶፊ የተወሰነ ነገር ሃይላይት ልስጥ። ኢትዮጵያ ውስጥ እምነት ያላቸው በእስልምና ያሉ አሉ፣ በክርስትና ያሉ ሰዎች አሉ። ከሁለቱም ጋር ነው ይኖርኩት። ሁለቱንም አውቃቸዋለሁ ኖሬበታለሁም። ግን አማኝ የዘን አክራሪ አደለውም፣ በየትኛውም በክርስትናውም ብትወስደው በእስልምናውም ብትወስደው። በሁለቱም ግን ያለውን እምነት አውቃለሁ። የሰውን ፐርሰናሊቲ አውቃለሁ በሁለቱም ላይ ራን የሚያደርጉት አካባቢ ላይ የነበሩ ሰዎች ጅ ሁሉንም አይደለም እያወራ ያለሁት እዚህ ጋር በሌላ እንዳትወስዱብኝ። አካባቢ ላይ የነበሩ ሰዎች የሚያምኑትን ሲኖሩ ሰው የሚያምነውን ካልኖረ ደግሞ የእምነት ችግር አለው ማለት ሳይሆን የእምነት ጋር ያንን እምነት ሊያስተምሩኝ የሚችሉ ሰዎች ያንን እምነት ለእኔ ሊሰጡኝ የሚችሉ ሰዎች ጤናውም አይደሉም ማለት ነው። ምክንያቱም እዛ ሄደው ተምረው እነዛ ሰዎች ያንን ያስተማራቸው ሰው መሆን ካልቻሉ የሆነ ነገር እምነቱ ሮንግ ነው ብዬ ጀጃ ላደረጉ ሰዎቹ ግን አቀባበላቸውና አስተማሪው ልክ አይደለም። ያስተማረንን ነው ምንል ትምህርት ቤት በተማርነው ልክ ነው አይደል ወተንኛም ለሌላ ሰው እናስተላልፈው ስለዚህ የእኛ ቤተክርስቲያን ሄዶ ወይ መስጊድ ሄዶ ሪፍሌክት የሚያደርግልኝ ማህበረሰብ አካባቢ ሰዎች የሚያምኑትን ነገር በተለይ እንደዚህ ተጽዕኖ ፈጣሪ ከሆኑ ምን ከሆኑ ኔ ካለበለዚያ ማውራት አልችልም። ፋይኖ የፖለቲካል አፊሊዬሽን በድብቅ በጅምላ ስታወራ አይ ኬን ቴል ዩ እያደረኩኝ በምታረጋቸው ነገሮች ላያይዘው እችላለሁ እ ግልፁን ጴንጤ አይደለሁም፣ ኦርቶዶክስ አይደለም፣ ሪፎርም ካለብንስት ነኝ። አንተ ምን እንደሆነ ካልፈለክ ግን ደሪሰርች ብታረግ ፓስተር እዮዳብ እንደዚህ የሚያስብበት ምክንያት ይሄ ነው ብለህ ታስቀምጣል። አለ እንዴ? ከዚ ሁላችን እኮ እንትን አለን እኮ። ዊ ሃቭ አ ፕሪንሲፕል ዊች ዊ ፎሎው ወርልድ ቪው እኮ አለን። አንተ እኮ ወርልድ ቪው ከህሊና ዝም ብሎ ከራሴ የሚያመነጭ አለን ከራሴ የሚያመነጭ አለን። ኤቭሪቲንግ ካምስ ፍሮም ኤክስተርናል ነው ኦልሬዲ ከሆነ ቦታ ይመጣል። እና አክን ታክ አረገዋለሁ ወይ እዚህ ጋር ነው የመጣልሀለሁ ወይ ጸሐፊውን እነግርሀለሁ ወይ አይዲዮሎጂውን እነግርሀለሁ። ዌን ዩ ስታርት ታልክ በባ ብዙ ሰዎች ግን መናገር የማይፈልጉት ማህበረሰባችን ፍራውን ፕሮን ስለሚያደርግ ወይ በኦርቶዶክስ ይደበቃል ወይ በሆነ ይደበቃል። ግልጹ ነው መውጣት አይፈልጉም። አሁን የቴስቶች ጀሽ ይደረጋላ። በኢትዮጵያ ቢሆን በድንጋይ ደብድበው ይገለዋል። እረዳለሁ፣ እረዳለሁ። እና አሁን ግን አፌን ላይ ሴፍ ቦታ ደርሰናል። ሶሻል ሚዲያ ላይ መሬት ላይ አጠኝ ትንሽ እየተቀየረ ነው ብዬ አስባለሁ። እ ትክክል ነህ። ኢትዮጵያን አንተ ስድስት ነው ጸረ ክርስቶስ። እኔ አሮንኬ ለምን ስድስት ስድስት አያገባኝም

አንተን ያስገባ አንተ ስናስገባ ምናልባት ሙቭን ፎርወርድ የሚመጣ ከሆነ ግን ያው አሮን ነው። ምን ክሮስ እንደሆናቸው አላውቅም። በሱ ደረጃ ወይም ደግሞ በሳብጀክት ውስጥ ገብተው መጠየቅ የሚችሉ ሰዎች ዲስከሽኑ ወደዛ ነገር እንዲያደርግ ካለ በለዛ አላፊው አግዳሚው እየመጣ እኔ እኮ አንተን እንደዚህ አመሰግናለሁ ወደ ያለው እንደዚ አለው የሚለው ነገር ፎልስ ሂሚሊቲ እና ውዳሴ ከንቱ አያስፈልግም። ቢኮዝ እነዚህ ላስረዳህ የምፈልገው ነው የመጨረሻ ያለው የምፈልገው ዋን ሚኒት በሰዓቱ እዚህ ጋር ሆስቷም በነበረው ዲስካሽን ፕሮግራሙ፣ ከፕሮግራሙ አጀንዳ ላይ የምስጋና የምስጋናና የወዳሴ አይነት ነገር እንዳይሆን ጌስቶች የመቀበል እና ጥያቄ ያላቸውን ሰዎች ብቻ ማስተናገድ የተጀመረው ከጂጂክያ ከዛ የምስጋና ሰአት በኋላ ነው ማለት ነው። ምክንያቱም እንዳልከው ከአጀንዳው የሚወጡ ነገሮችን ላይቭም ፐርፐዙ ያ ስላልነበር ማለት ነው እና የአንደርስታንዲንግ ካለክ ያው አንተ በተላከል ቪዲዮ ስለሄድክ እኔ ደግሞ ጂጂክያን እና ሌሎች ነው ምንግደው። ጂጂክያን ብቻ አይደለም ወንድም ካልደንም የነበሩትን ሰዎች እዛ ሞድሬት ሞዴሬት ሳረግ ስለነበር ይሄንን ነገር ላንተ ለማሳወቅ ነው የገባሁት። አሪፍ ኮንቨርሴሽን ነበረን። ቴንኪ ዩ ዩ አመሰግናለሁ። ኦኬ ቅርታ አብኬም በጣም ይቅርታ። ስኮ ፓስተር አንዳንድ ነገሮች ሀሳብ ላስቀምጥ ትችላለህ በዚህ ጉዳይ ነው። ቲንኪ ፓስተር፣ ሌላ እስኪ አሪፍ ነው ሎንክ ዲስኬሽን የወሰዳችሁት፣ ግን ብዙ ጊዜ ዲስኬሽን ስናደረግ ፓስተር፣ ሌሎችም ሰዎች ሀሳብ ሲሰጡ ብዙ ጊዜ ሀሳቡ ብትን ብሎ ይመጣና ማለት ነው ሳይሰበሰብ፣ እንደው እዛው በተበተንበት እንበተናለን። እኔ ብዙ ጊዜ ብዙ ሰዎች ችግሩን ይናገራሉ፣ ግን ሀብቱ ሜክ ሹር ሰመራይዝ አርግን መፍትሄው ማመላከት አለብን። ባይ ዘ ወይ አሁን ችግር ነው እንዳለ የተወራው እንደዚያ ነገር እንዴት ንቅረፍ? ምን እናርገው? ምናምን ሚን ፊተስ ፕሮብለምስ ስ ሚኒንግለስ። እና ችግርማ ሁሉም ያወራል። እና አንዳንዴ ይሄ አሳባችሁ በደንብ ተንተን ካደረጋችሁ በኋላ ችግር ከሆነ ያወራ ነው። መፍትሄውንም በዛው አመላክቱልን ልን ይላለሁ። ሰዎች ማን ነው ግኔ ላይቭን አልተከታተልኩም፣ ግን ኦቨርኦል በእናንተ ዲስክሽን ውስጥ ግን ኮንሰፕቱ በምን ዙሪያ እንደሆነ አይክንገደድ እና በዛ ላይ ትንሽ ሀሳብ ለመስጠት ትፈልጋለሁ። ፓስተር ዮዳብ አንድ ዲስክሽን ስታደርግ አንዳንድ ሰዎች በኮሜት ምናምን የሚሳደቡ ሰዎች አያለሁ እና እኔን ከፓስተር ዮዳብ ማይመቼ ነገር ይኖራል እና አንዳንዴ ስንወድ በምክንያት እንውደድ፣ ስንጠላ በምክንያት ቢ ሎጂካል አትሊስት ማለት ነው። እኔ አሮን ሀፍቱ ብ የፓስተር ዮዳ ፋን መሆን አይጠበቅብኝም የሚመቸ ነገር ወስዳለው፣ ማይመቸኝ ተዋለሁ። ትሱኬ፣ በምክንያት ልጥላው፣ በምክንያት ልውደድ። አንዳንዴ በሞብ የተለመደ በቃ በሞብ ትወደዳለ፣ በሞብ የሆኑ ሰዎች አስተባብረው እንድትጠላ ያደርጋል። እና እንደዚያ ነገር አይመቸኝም ማለት ነው። አይመክሹ ውድ የምታወራው ነገር በቃ የሚመቸኝን መጥሪ ወስዳለሁ ሌላው ተዋለሁ ማለት ነውና፣ እንዚህ ነገር የለም። አሁን እዚህ ላይ አንዳንድ ነገር የሚጻፉ የማይመቹ ነገሮች አሉ። ዩ ኖ አንተ ያመክበት ነገር ያወራው ማለት እንደ በቃ የሆነ አሪፍ የሆነ ታይትል አሪፍ የሆነ ነገር ይዞ መጥቶ ቻሌንጅ አርጉ፣ ከዛ አንተን ማስጣት አለበት በሀሳብ በቃ ዝም ብሎ በስድብ ይሄ ነገር ባይ ዘ ወይ ብንተው አሪፍ ነው ብዬ ነው እኔ። ማም ነው ማለት ነው የሆነ ሰው በሀሳብ እዮዳብን ለጥ ስታረጉት ለእናንተም ሪስፔክት ይኖረዋል። ሰው ላር ፒፕል ፋሎ ያደርጓቸዋል ማለት ነው በሀሳብ ግን፣ አሁን እዮዳብ ልውደደውም ልጠረው ዝም ብለህ ብትሰድብ ማለት ነው በቃ የሆነ የሀሳብ ችግር ያለብህ ነው የሚመስለኝ እንጂ ቢያንስ ፋሎ አላደርግም ማለት ነው። እና ይህንን ሀቤት እናድርግ እላለሁ እና ቅድም ፓስተር እያነሳ የነበረ ነገር ነገር አለ። አሁን አንዳንዴ ባይ ዘ ዌይ እንደዚህ ትላልቅ ፕሮፌሽናሎች ሲገቡ በቃ ባልሆን ነገር ስለሚጠመዱ በጣም ነው እንደ ጦር ነው የሚፈሩ ሶሻል ሚዲያው ማለት ነው ማኔጅ መደረግ ስላለበት ማለት ነው። አሁን እያነሳው የነበረ ነገር ነው። እንደዚህ እኔ እሱ ወረጋል እኔ ወዳጄ ነው በጣም ነው የምወደው እኔ አይ ትንክ ላኖ ሳይኮሎጂ ክላስ እጃ ያለው እይታው ይመቸኛል ሲያስተምር በቃ አንዳንዴ ብቻ ስለ ፌሚኒዝም ስለ ሴቶች ምናምን ሲያስተምር ቱማች ለጠጠዋል ኢትስ ኦኬ ኔ ወንድ ወንድ ነኝ እና ው ያደግንበት ነገር አለ። ግን ወዳጀን ኢትስ ቱማች ግን ኢትስ ኦኬ አይ ካን ሃንድል ዲስ እና በጣም በቃ የሴቶች ምናምን ነገር ሲያወራ ሚያይበት አይኑ ምናምን በቃ ቶታል የዌስተርን ካልቸር የተጣባው ነገር ያወራ ሁለት ጊዜ የፈታ እንዲያው ፌሚኒስት። አንዳንድ ጊዜ መሰለህ ሰዎች እቹ ፌሚኒስት፣ እኔ መፌሚኒስት ታውቃለህ፣ ፌሚኒስት ማለት ባተዊ ለሴቶች የሚሰጥ አይዲኦሎጂ አይደለም። ለሴት ልጅ ዲሞክራሲና ነፃነት እንዲኖር ማመን ማለት ነው። ግን ያ ማለት ደግሞ ያላለ ሴቶችን አውቆ በሽንገላ አሁን ማረንዴ ፌሚኒስት መመንት ይህ ፌሚኒስት መመንቱን ተ ይበኛ የዚህ አሜሪካ የተጀመረውን ፌሚኒስት ሙቭመንት ዛ አንታይ የሜል አንታጋኒስት ነው የተነሱትን ትራንስፖርት ሆና እና አንድ ሰው ሁለት ጊዜ ትዳር ሊፈት አይችልም። ፌሚኒስት እንደው ለሴት ልጅ ክብር ካለ ነው ማለት ነው። በጣም በሚገርም ሁኔታ ማለት ነው። በክርስትና ፐርስፔክቲቭ፣ በምንም ፐርስፔክቲቭ። ሌላው ግን ምንድነው እንዳልኩ፣ አሁን እሱን አንተ አይዲዮሎጂ ፈለሳፊ ቪው ይመቸኛል ስትል፣ አገን የሚወስነው ምንድነው የአንተ ሃይማኖትን